የትዳር ህይወቱ ለልጁ ሞት መካሻ ለሐዘኑ ማስረሻ ሆኖ የተሰጠ በረከቱ እንደሆነ ይናገራል። ባለቤቱ ደግሞ ፈረንጂ ብትሆንም ሃበሻዊነትን የምትወድ የባሏን ማንነት በሚገባ ተቀብላ የምትኖር ናት። የሐበሻ ዶሮ ስትሰራም ለጉድ ናት። ቡናን ስታፈላም ታስገርማለች። እጅግ ምስጢራዊ ሴት ናት። እሱ ደግሞም በፈረንጅ ሀገር እየኖረ ሀገሩን በሚገባ የሚገልጥ ባህሉን ወጉን ወዳጅ ነው ድምፃዊ። ናቲማን አስገራሚ የሕይወቱ ጣውረዶችን ምስቅልቅሎችንም አልፎ ተመስገን ብሎ የሚኖር ለወጣቶች ተምሳሌት የሚሆን ድንቅ የሙዚቃ ባለሙያ ነው። ከሰሞኑ ደግሞ ከባለቤቱ ጋር የተጣመረበትን 10ኛ ዓመት የጋብቻ በዓሉንም እያከበረ ይገኛል። ለመሆኑ ናቲማን የመጀመሪያ ልጁን ያጣበት ክፉ አጋጣሚ እንዴት ነበርም? እንዴትስ ሊፈጠር ቻለም? ከፈረንጇ ባለቤቱ ጋር የተገናኙበት ድንቅ ነገርስ እንዴት ያለ ነው? በትዳራቸው ያሳለፏቸው ድንቅ ምስጢሮችስ ምንድን ናቸው? ባለቤቱ የምትሰራቸው አስገራሚ ያበሻ ልማዶችስ ምን ይሆኑ? አሁን ደግሞም እየተከበረ ያለው ዐሥረኛ አመት የጋ ብቻ በዓላቸው ምን አይነት ሰርፕራይዞችን ይዞ መጣም? እሱስ ወደ ኪነ ጥበቡ በዋለም እንዴት ሊቀላቀል ቻለ? ምን አይነት ውጣ ወረዶችን ሳልፎም ለዚህ በቃም? ሁሉንም በዝርዝርነ ነግራችኋለን።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 በርካቶች ናቲ ማን በሚለው ተቀጥያ ስሙ ያውቁታል። ቤተሰቦቹ ያወጡለት ሙሉ ስሙ ደግሞ ናትናኤል እያሌው ይባላል። ናቲ የተወለደው በአዲስ አበባ ከተማ ጉልሌ አዲሱ ገበያ አካባቢ እንደነበር ቀደም ሲል በአንድ ቃለ መጠይቅ ላይ ተናግሯል። ናቲ ማን የመጀመሪያ ልጁን ሞት የሰማውም ሆነ አሁን ያለበትን ድንቅ የትዳር ሕይወቱን ያገኘው በሚኖርበት አውስትራሊያ ነው። ስለዚህ አውስትራሊያ ለናቲ ማን ከባዱን መርዶም ይሁን ትልቁን ደስታም ያጎናጸፈችው ያሳየችውም ሀገር ናት። በፈረንጆቹ 2013 ነበርም በስራ ምክንያት ወደዚያች ሀገር ያቀናው ያኔ ሀገሪቱ እንደ ኢትዮጵያ ያለ መልካ ምድር አቀማመጥ ያላት ብትሆንም እዚያ ጠቅልዬ እኖራለሁ ኖርአለሁ የሚል ሐሳብ ግን አልነበረውም። በኋላ ግን ጣፋጩን የትዳር ሕይወትም ይሁን ልጆችን ያገኘሁባት ሀገር በመሆኗም እንደ ኢትዮጵያ ባትሆንም እንደ ሁለተኛ ሀገሬ ቆጥሬ ወደ እጃት በደስታ እየኖርኩ ነው ይላል። ቀደም ሲል የወለደው የመጀመሪያ ልጁ ገና ከእናቱ ማህፀን እንደወጣ የልብ ክፍተት ችግር እንዳለበት በሐኪሞች ተነገረው። ነገሩ ለሱም ይሁን ለሕፃኑ እናት እጅግ አስደንጋጭ ነበረም። ነገር ግን ሐኪሞቹ በተከታታይ ጊዜ በሚደረግለት ቀዶ ሕክምናና ተጨማሪ ግልጋሎቶች የመዳን ተስፋ እንዳለው ተናገሩም። በዚህም መሰረት የሦስት ወር እድሜ እስኪሆነው ድረስ የመጀመሪያው ቀዶ ጥገና ተደርጎለት ሁለተኛውን ለመቀጠል እየተጠባበቁ እንደነበርና መላው የኢትዮጵያ ህዝብ በጸሎት እንዲያግዛቸው ናቲማን በወቅቱ በሰጠው ቃለ መጠይቅ ላይ ተናግሮ ነበር። ከዚያም በኋላ ግን እንዴት ወደ ከፋ ነገር እንደተሸጋገረ ባልተገለጸ መልኩም እሱም በአውስትራሊያ እየኖረ በነበረበት አጋጣሚ የሕይወቴ ከባድና ክፉ ዜና የሚለውን መርዶ ተነገረው። የመጀመሪያ ልጁ ሕይወቱ ማለፉ ተሰማም። ይህም ብዙ የሐዘን ጊዜያትን ብዙ መከፋትንና መጎሳቆልን አድርሶበት ነበር። የዚህ ሁሉ ሐዘን ማገገሚያ ብቸኛ መንገዱ ግን ከፈጣሪ ዘንድ ተሰጥቶት ነበርም። ይህም የትዳር ሕይወቱ ነው። በፈረንጆቹ 2015 የተከወነው ጋብቻቸው ብዙ በረከቶችን ብዙ መልካም ጉዳዮችን የሚያገኙበት ቁም ነገር ሆነላቸው። ስለ ባለቤቱ አስገራሚ ነገሮችም አስከትለን እንንገራችሁ። ባለቤቱ ጄሲካ ተብላ ትጠራለች። በርካታ ሙያዎችን አጣምራ የምትሰራ ባለተሰጥኦ ሴት መሆኗን ይመሰክራል ናቲ። ከእነዚህ መካከል ደግሞ በጋዜጠኝነት ሙያ የበረታች፣ የሙዚቃ ሥራ የምትሞክር፣ በአካባቢ ጥናት ላይ ልዩ አበርክቶ ያላት ሌሎችም ተጨማሪ ሙያዎችን የምትሰራ ድንቅ ሴትም ስለመሆኑ ያክላል። ከሁሉ በላይ ግን እጅግ መልካም ሚስት ናት ይላል። ብዙ ነገሬን የምትረዳ ሙሉ ማንነቴን ተቀብላ ወዳና አክብራልኝ የምትኖር ሀገሬንና ባህሌን ያፈቀረች ልዩ ሴት ሆናልኛለች በማለት ይመሰክርላታል። ምንጊዜም የስራዎቹ ደጋፊ በመሆን አሁን ላይ ላለበት የሙዚቃ ከፍታ አለፍ ሲልም ፊቱ ላይ ለሚታየው የደስታ ምንጭ መሆን ችላለች። ባለቤቱም ትዳሩን ከመሰረተ በኋላ አኗኗሩን ለማየትም ወደ አውስትራሊያ ያቀኑት ወላጅናቱ ባለቤቱ ጀሲካን እጇን ይዘው ልጃቸው የሚወዳቸውን የሀበሻ ምግቦች መስራት እንድትችልም አደረጓት። እሷም ለዚህ ነገር አእምሮዋን ክፍት በማድረግ ባጭር ጊዜ ውስጥ የተዋጣላት የሀበሻ ምግብ ባለሙያ ሆነች። ባለቤቷ ያሰኘውን እየሰራች ታቀርብለታለች። መስራት ከምትችላቸው ምግቦች መካከል ደግሞ ጎመን፣ ሽሮ፣ የስጋ ጥብስና ሌሎችም ይገኙበታል። ሽሮዋን ብትቀምሱት እጅ ያስቆረጥማል በማለት ናቲ ይመሰክራል። በዓል በመጣ ቁጥር የሀበሻ ልብሷን ለባብሳም ልጆቿንና ባለቤቷንም በኢትዮጵያ የባህል አልባሳት አሽሞንሙናም ሀገርኛ የድሮ ወጧን ከሸና አድርጋ በመስጠትም ማዕዱን ትሞላዋለች። ረከቦቷን ዘርግታ ጀበናና ሲኒዎቿን ማቀራረባ ቡናዋን ስታፈላላም አጃኢብ ታሰኛለች። ጀሲካም ይህን ሁሉ የሀበሻ ማንነት ለባሏ ስትል በመላበሷም ነው። ናቲ የፈጣሪ ስጦታዬ ናት የሚላት ድምፃዊ ናትናኤል እያሌው ናቲማን በትዳር ሕይወቱ እስካሁን ሁለት ልጆችን ያገኘ ሲሆን ቀደም ብሎ የተወለደው ልጁ መካሻ የሚል መጠሪያ ያለው ነው። ይህም ናቲ ከዚያ በፊት የሞተበት ልጁን በፈጣሪ ስጦታ እንደገና በዚህ ሕፃን የተካሰ መሆኑንም ለማመላከት ነው። መካሻ በአባቱ ዘንድ ማመስገኛ የተሰኘ ሙዚቃ የተሠራለት ሲሆን በዚሁ የሙዚቃ ክሊፕ ላይም አብሮት ሰርቶ ተመልክተ ነዋል ናቲ ሲናገር እኔ ሙዚቃውን የሠራሁት ለልጄ ቢሆንም ሰዎች ግን የተሰጠኝ ነገር ብለው በሚያምኑበት ነገር ሁሉም ሊጠቀሙበት እንደሚችሉም ያብራራል። ሁለተኛ ልጃቸው ደግሞ ትዝታ ተብላ የምትጠራ ሲሆን በባለቤቱ ጄሲካ የተሰጣት ስም እንደሆነም ተናግሯል። ቀደም ብለው ናቲና ና ጄሲካ በጋራ በመሆን ትዝታ የተሰኘ ሙዚቃ በመሥራት ይጫወቱ ስለነበርም ይህንንም እንዲሁም ፍቅራቸውንም ለማስታወስ ልጃቸውን ትዝታ ብላ እንደጠራቻትም መስክሯል ናቲም። ናቲማንና ጀሲካ ጄሲካ ይህንን ድንቅ የትዳር ሕይወት ከመሰረቱ እነሆ አስረኛ ዓመት እንዳስቆጠሩና የጋብቻ በዓላቸውንም እያከበሩ እንደሚገኙ ተናግረዋል። ይህም ለቤታቸው ትልቅ ሰርፕራይዝ ሆኖላቸው ደስታቸውንም እያጭዱ ይገኛል። በርካታ ሰዎች ደግሞ እንኳን ደስ ያላችሁ፣ እንኳን ለዚህ የተቀደሰ ቀን አበቃችሁ እያሉ የደስታ ምልክቶቻቸውን እያደረሷቸው ይገኛሉ። ቀሪ ዘመናቸው ደግሞ በደስታ የተሞላ በልጅ በበረከት የተትረፈረፈ የሚሆንላቸው ዘንድ እየተመኙላቸውም ነው። ናትናኤል አያሌው ናቲማን አቀንቃኝ ብቻ ሳይሆን የዘፈን ግጥምና ዜማ ደራሲ አቀናባሪም ጭምር ነው። የሙዚቃ ህይወቱን የጀመረበት መንገድ ግን እጅግ አስገራሚ የሚባል ነው። በልጅነቱ ጎበዝ የሚባል ተማሪ በመሆኑ ቤተሰቦቹም ሆኑ የመንደሩ ሰዎች በትምህርት ውጤታማ እንደሚሆን ይጠብቁት ነበር። እሱም ቢሆን የሃይስኩል ትምህርቱን ትምርቱን በመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት እስኪያጠናቀቅ ድረስ ሙዚቃን ከማድመጥና ድምፃውያንንም ከማድነቅ የዘለለ ሐሳብ ሳያስብ ትምህርቱ ላይ ይበረታ ነበረም። በዚያ ጊዜም ስለ ዓለም አቀፍ ድምፃውያን የሚወጡ ጋዜጦችንና እንዲሁም መጽሔቶችን አፈላልጎም ያነብ ነበር። ውጭ የሚመላለስ ዘመዱ ደግሞ የእንግሊዘኛ ዘፈን ሲዲዎችን ካመጣለት ወዲህ ደግሞም አዳማጭነቱም እየጎላ መጣ። በኋላ ጓደኞቹና የሰፈሩ ሰዎች የሚያዘጋጇቸው መንደር ድግሶችና ፕሮግራሞች ላይ ዲጄ በመሆን ሰዎችን ያዝናና ነበር። ይህም ስራው ቀስ በቀስ እያደገ በከተማው አሉ የሚባሉ ዲጂዎች ጋር እንዲተዋወቅ አደረገው። ከዲጂዎቹ ጋር ልዩ ልዩ መድረኮች ላይ በመጫወት ራሱን እያበቃ ወደ ትልቅ ባለሙያነት መሸጋገር ጀመረም። በዚያ ጊዜ ታዲያም የራፕ ሙዚቃዎችን የሚጫወቱ የባንድ አባላት ጋር በመገናኘቱ ሙዚቃዎችን በሚያቀርብባቸው መድረኮች ላይም እሱም አብሯቸው ማቀንቀን ጀመረም። የሙዚቃ ፍላጎቱ እያደገ መጣም። ከዲጀነቱ ባሻገር ማቀንቀን እንደሚችልም እያመነ ጓደኞችም፣ እያበረቱት እየመሰከሩለት፣ ልዩ ችሎታውንም መግለጡን ተያያዘው። ከዚያ በኋላ ነበር እንግዲህ አሁን ላለበት ህይወት መሰረት ነው ብሎ የሚመሰክርለትን ታላቁን ኤክስፕረስ ባንድን የተቀላቀለው። በባንዱም የነበረውን እንግሊዘኛ ዘፈን የሚያቀነቅን ሰው ክፍተት በመሙላት ተጨማሪ ቀለም ለመሆንም ቻለ። ያቺ አጋጣሚ በርካታ አድናቂዎች ጋር እንዲተዋወቅ መንገዱን ጠረገችለት። ናቲ የጋሽ ማህሙድ አድናቂ ሲሆን የሱን ሙዚቃዎች ስሰማ ይነዝረኛል በማለት ይናገራል። ቀደም ብሎ ከሚጫወታቸው የምዕራባውያኑ ሙዚቃዎች ባሻገር ከሀገር ቤት በጋሽ ማህሙድ ሙዚቃዎች ጉሮሮውን መሞረድ መቻሉንም ያስታውሳል። ከዚያም ሀገር ቤት ከሚዘጋጁ መድረኮች በተጨማሪ የውጭ ሀገር ዕድሎችንም በማግኘት በርካታ ከተሞች ላይ የተዘዋወረ ከባንዱ ጋር ሥራዎችንም አቅርቧል። ለመጀመሪያ ጊዜ ወደ ውጭ የሄደባት ከተማ በዱባይ አጅማን ነበረች። የነበረውን ምላሽ ደስ የሚያሰኝ ነበር ይላል። ናቲም ናቲማን አእምሮይም በሚል ሥራው ነበር ገና በመጀመሪያው ወደ ህዝብ ዘንድ ተቀባይነትን ያገኘው። ልዩ ልዩ ነጠላ ሙዚቃዎችንናም አልበሞችን በመስራትም ብዙ አድናቆትንም አትርፏል። በዚያ ጊዜ ከቤት እጅ ጋር በሰራው ሥራ ደግሞ ብዙ ተብሎለታል። ናቲ ዘመናዊ ዘፋኝ ቢሆንም ሀገርኛ ሥራዎችን ለማውጣት የሚሞክር ባህልና ወጉን እንዲሁም የሀገሩን ታሪክ በዘመናዊ ሙዚቃ ውስጥ ለማሳየት የሞከረ ድንቅ ልጅ ነው ይሉታል ብዙዎች። ለኔ የምንጊዜም ምርጡ ስራ እመነኝ የሚለው ስራው ነው ይላል ዘላለም ጌትነት። በኔ ዕድሜ ባሉ ባለፉት 20 ዓመታት ውስጥ ከወጡ አልበሞች ለኔ ምርጥ የምላቸው 10 አልበሞች ውስጥ አንዱ የናቲ ማን ነው ሲል የሚናገረው አንድ አድናቂው ነው። ኢቫንጋዲ ጋዲ ጎሳዬና አሌክስ አንለያይም፣ ታምራት ደስታ እንፋሎት፣ ዘሩባቤል ሞላ የኔዜማ፣ ዳዊት ጽጌ አንዲ በልጣል ከመቶ ናቲ ማን፣ ኢትዮጵያ ቴዲ አፍሮ፣ እንደ ቃል እዮብ መኮንን፣ አቡጊዳ ቴዲ አፍሮ፣ ሰውድላት ማዲንጓ፣ ፎርቅ፣ ያስተሰሪያል ቴዲ አፍሮ በማለት ከአስረኛ እስከ አንደኛ ድረስ የመረጣቸውን ሲዘረዝር የናቲ ማን ስራ የሆነውን አንዲ በልጣል ከመቶን ደግሞ ስድስተኛ ላይ አኑሮታል። ናቲማን በተለያየ ጊዜ በሚሰራቸው ነጠላ ሙዚቃዎቹና አልበሞቹ በርካታ አድናቂዎችን ማትረፍ የቻለ ሲሆን በመላው ኢትዮጵያንም የተወደደ በኤርትራውያንም ጭምር ሙዚቃዎቹ የሚደመጡ እንደሆኑ ይነገራል። ዛሬ ስለ ናቲማን ስለ ትዳር ሕይወቱ አንስተን አለፍ ሲል ደግሞ ወደ ሙዚቃው ዓለም የተቀላቀለበትን መንገድን በመቃኘት በእንዲህ ያለ መንገድ ናቲማንን አስታወስናችሁ። ከዚህ በተጨማሪ ደግሞ አሁን ከባለቤቱ ጋር እያከበሩት ያለውን የአሥረኛ ዓመት የጋብቻ በዓላቸውንም በማንሳት እንዲሁ እናንተ ውድ ተመልካቾቻችን ከነዚህ ከባለ ትዳሮቹ ቁም ነገሮችን እንድታገኙ በእንዲህ ያለ መንገድ አደረስን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።